አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት እንዴት ሰነበታችሁ? የኢትዮ የመን የባህል ሕክምና ማዕከል ደንበኛዎች ወይም ደግሞ ተከታታዮች ዛሬ በተግባር ላስተምራችሁ ወይንም ደግሞ ላሳውቃችሁ የምፈልገው ከዚህ በፊት ቲዎሬቲካሊ የምንናገረውን ነገር ዛሬ በተግባር ቻይና ድረስ በመሄድ መድኃኒት በመምጣት ፍቱን የሆኑ ነገሮችን ይዘን ቀርበናል። ዛሬ ይሄኛውን ማሳያችሁ ምንድ ነው፣ ጋስትሮዲያ ቲውበር ይባላል። ይሄ መድኃኒት ጋስትሮዲያ ቲውበር ለብዙ ነገሮች ነው የሚሆነው። ይሄ ስፔሻሊ ለወንዶች ነው፣ ወንዶች ላይ ከስንፈተ ወሲብ ጋር ተያይዞ እንዲሁም ደግሞ ፈርቲሊቲ፣ ስፔሻሊ ፈርቲሊቲ ላይ ማለት ነው። የዘር ፍሬያቸው ደካማ ሆኖ መውለድ የማይችሉ ወንድሞቻችን ላይ የሚሰራ ጠንካራ የሆነ መድኃኒት ነው ይሄ ጋስትሮዲያ ቲውበር የሚባለው። ብዙ ጊዜ ወደ ሩቅ ምስራቅ ወደ ቻይና፣ ወደ ኤዥያ አካባቢ ላይ የሚጠቀሙበት ኢፌክቲቭ የሆነ መድኃኒት ነው። ምንድን ነው? ቴስቶስትሮን ሆርሞኑን ከፍ በማድረግ እንዲሁም ደግሞ ፎሊኩላር ስቲሙሌቲንግ ሆርሞን ወይንም ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ይሄ ስነ ተዋልዶ ላይ ያሉ ችግሮችን የሆርሞን ችግሮችን ሁሉ በመቅረፍ አጠቃላይ ነገሮችን በማስተካከል ጥሩ ውጤት እንዲመጣ የሚያደርግ ነው። ላይክ ከስፐርም ካውንት ጀምሮ ማለት ትክክለኛ መጠን እንዲመረት ያደርጋል እንዲሁም ደግሞ ስፐርም ኮንሰንትሬሽን ቴስቲኮሎቹ ላይ ሁለቱ እንትኖች ላይ የሚመረተውን የስፐርም መጠን ወይም የዘር ፍሬ መጠንን ከፍ የሚያደርግ የመድኃኒት ዘር ነው። እንዲሁም ደግሞ ያ ነገር ከተስተካከለ በኋላ ደግሞ ሞቲሊቲ ላይ ሞቲሊቲ ላይ ሞቲሊቲ ስንል ምንድን ነው? ሞሽን ኦፍ ስፐርም ማለት ነው። ከወጣ በኋላ ሂዶ እንቁላሉን የመስበር አቅሙ ሩጫው፣ ሞሽኑ ማለት ነው። ያንን ሁሉ ኦቨርካም የሚያደርግ ያንን ሁሉ የሚያስተካከል ጠንካራ የሆነ መድኃኒት ነው። ይሄ መድኃኒት ብዙዎች ይጠቀሙበታል። እዛ ኤዥያ ላይ በዋናነት እንደ ሻይ አድርገው የሚጠቀሙበት ነው። ከምግባቸውም ጋር ራሱ የማይለይ የመድኃኒት ዘር ነው። ብዙ ጊዜ እነዚህ ሀርባል መድኃኒቶች ምንድነው አዲሽናል የሆኑ ሰፕሊመንተሪ ፉድ የምንላቸው ተጨማሪ ምግብ አድርገን የምንወስዳቸው ናቸው እንጂ ራሱን ችሎ እንደ ትሪትመንት አደለም እንትን የምንለው ይህንን የሚጠቀሙ በዛ አካባቢ ያሉት የዚህ አይነት ችግር አይታይባቸውም እንዲሁም ደግሞ ይህ ችግር አለብኝ ብለው ደግሞ ወደ ሕክምና ማዕከል የሚሄዱትም የሉም። እኛ ጋር ግን አብዛኛው ጊዜ የምግብ አመጋገባችንም ስርዓቱም ራሱ የተለየ ስለሆነ ከንትኖች ጋር ያው የምንጠቀመው ሞር ኦፍ ፕሮቲን ነክ ነገሮች ላይ ነው ትኩረት አድርገን የምንወስደው። እነዚ ፕሮቲን ነክ ነገሮች ደግሞ ለእነዚህ ደግሞ ረዥ አይደሉም የሚረዱ ነገሮች አይደሉም። ይሄ አሁን ጋስትሮዲያ ቲዩበር የሚባለው በጣም የታወቀ መድኃኒት ነው። ሩትድ የሆነ ከስር ከፕላንት ስር የሚገኝ እንትን መድኃኒት ነው ይሄንን በሚጠቀሙበት ጊዜ ምንድነው ነው አንድ፣ ኮንሰንትሬሽኑን ከፍ ያደርጋል። ሁለተኛ ነገር ደግሞ ምንድነው ኳሊቲውንም በዛው ልክ ደግሞ ከፍ ያደርጋል። ሞቲሊቲውንም፣ ሞሽኑንም፣ ሞርፎሎጂ የሚባል ደግሞ አለ። ሼፕ ኦፍ ስፐርሙን ሁሉ ያስተካክለዋል። ለምን? ሞርፎሎጂ ካልተስተካከለ ሌሎች ነገር አይስተካከልም ስፐርም ካውንቱ ካልተስተካከለ ሌሎች ነገር አይስተካከልም ኢቭን ራሱ ሞር ፕሮዳክሽኑ ወይንም ደግሞ ምርቱ ከፍ በሚልበት ጊዜ ቮሊዩሙ ራሱ ከፍ ይላል ዴንሲቲው ራሱ ከፍ ይላል ማለት ነው ቮሊዩሙ ከአንድ ነጥብ አምስት በታች ከሆነ ያ ሰው በቃ ሙሉ ለሙሉ ምንም እንትን ማለት አይችልም ልጅ ማግኘት አይችልም ለምን ብቁ አይደለም ወይንም ደግሞ ከሚገባው በታች ነው። በቃ ከሚጠበቀው በታች ነው ያለው እንትን ማለት ነው። ስለዚህ እነዚህን ለማስተካከል የምንጠቀምበት ትልቁ መድኃኒት ይሄኛው ነው። ኤዥያ ላይም የሚጠቀሙበት በዋናነት ለዚህ ችግር ብለው የሚጠቀሙበት የመድኃኒት ዘር ነው። ግን ከስንፈተ ወሲብ ጋር ተያዥነት ያለው ደግሞ በሌላ ፕሮግራም ላይ ነው ማሳያችሁ። በሌላ መድኃኒት ነው ማሳያችሁ። ይሄ ግን ፈርቲሊቲን መሰረት ያደረገ ወሊድን ወይንም ስነተዋልዶን መሰረት ያደረገ ለወንድ ወንድሞቻችን የሚሆን መድኃኒት ነው። ይህን አገልግሎት ማግኘት ለምትፈልጉ ወንድሞቻችን አድራሻችን አዲስ አበባ አለም ባንክ ሜዳ መስጂድ አጠገብ እንገኛለን። በስልክም ማናገርም ሆነ ማማከር ለምትፈልጉ ወንድሞቻችን ደግሞ 0911306593 እንዲሁም 0982 177786 ወይም 87 ላይ ደውለው ማግኘት ይችላሉ።